ስደተኛዋ ንብ በቦታው ተወልዳ አድጋ ተመንድጋ ስትኖር፣ ከስባ ከቆላ እስከ ደጋ ጉንዳኖች ሲገርፏት በቅናተ አለንጋ፣ ጧት ማታ ሲለፉ ለማሳጣት ዋጋ፣ ተግተው ሲያባረሯት በምቀኛ ሰንጋ፣ ከለታተ አንድ ቀን ወጣች አፍግፍጋ ፈጥሮ የማይረሳት ጌታዋን ፈልጋ! ኢኒ ዛሂቡን ኢላ ረቢ ሰየህዲን እሱን የተጠጋ አይቀርም ከመዳን መንገድ ዋን ልትይዝ እሱን ልትጠጋ ቁርኣን ኃዲትን መመሪያን አድርጋ ትንሽ እንደ ሔደች ሰማች ወፍራራም ድምፅ ተውሂድ ተውሂድ የሚል ከልብ ውስጥ የሚሰርጽ በኅብረት ስጮኹ ከፍ አድርገው በሞራል የተሰባሰቡት ለዳዕዋ ይመስላል። ንብሆየ ስትገባ ማረፊያ መቻችታ ሲነጋ በመውጣት ልትመለስ ማታ ምግባል ልትቀስም ልትጋግር አስማምታ ገና እንደ ጀመረች ከጓሮም አልወጣች እንኳን የምትቀስመው ማረፊያዋን አጣች። ስትቃኘው ውላ ተመልሳ ገባች። ማታም አልተኛችም ስታስብ ቁጭ ብላ፣ ተውሒድ ተውሒድ ሲሉ የነበሩት ሁላ ለካስ ዝንቦች ናቸው፣ ለካስ ዝንቦች ናቸው፣ ቤታቸው የተላ ያገኙበት ሲያርፉ ሲቀመጡ አይመርጡ አንደዜ ካሬራው አንደዜ ከወጡ ከላይ ሸፍኗቸው ወሬ መሰልጠጡ በሩሯ በማለት ሁሉን የሚጠጡ ለካስ ዝንቦች ናቸው፣ ምንም የማይመርጡ ከጅቡም ከውሻው የሚቀማመጡ ሲዋግቱ ውለው ማታ የሚመጡ ሂርዝን በመጠቀም ፍቃድ እያወጡ! ስደተኛዋ ንብ ይህን ስትረዳ አሁንም ተነሳች ሳትፈልግ ጓዳ ለድኗ ሳትመርጥ መሽለኪያ ቀዳዳ

ይህን ስታስታውስ አስተነተነችው፣ ሙጭጭ በማድረግ አጥብቃ ያዘችው። ጥይቱን አሟልታ እሷው ታጠቀችው። ፈተናም እንዳለ በራሷ ወስና ተነሳች። ለዳዕዋ በሰለፎች ፋና፣ በቁርአን ከሪም፣ በነቢዩ ሱና መጋገር ጀመረች። ማሩን እያጣራች ጥሩውን በመያዝ መጥፎን እየጣለች፣ የሰማትን ሁሉ እጅግ አስደመመች። ለሰው ማጉረስ እንጂ ለኔ ለእኔ ተወች። ይህንን ሲሰሙ የእሷን ዜና ንቦች ስደተኛዋ ንብ እንዴት ተከሰተች? ፈውጀን ፈውጀን መጡ እያሉ ወደት ነች ወደት ነች ወደት ነች? እሷም በመደሰት ተጣራች ኑ እያለች የተጣራ ማሯን በግልጽ እያሳየች ከሱካሩም ከሙዝ አልፈልግም አለች። ነጋዴ ያላየው ወለላ ነው አለች። ነጋዴ ያላየው ወለላ ነው አለች። አዕማውም በመሪ አይንም ያል አዕማውን በመሪ አይን ያለው ጠይቆ መጣይ እየተመመ ጥቅም እንዳለው አውቆ ጉዳዩን በማጥናት በማወቅ ጠንቅቆ፣ ደዕዋውን ቀጠለች ተስፋን በመሰነቅ ለድኑ ለሱናው እጅግ በመጨነቅ ዙሪያዋን ከበቧት አዛውንት ወጣቱ፣ ጫት ቀሳሚው ሁሉ የኖረ በከንቱ ስደተኛዋን ንብ በመርዳት ቆሙላት አይዞሽ እያሉ የቀኝ እጅ ሆኗት አመታት አለፉ፣ ማሩም ተጋገረ። አመታት አለፉ፣ ማሩም ተጋገረ። በጥበቃውም ላይ ሁሉም ጠነከረ፣ ዝም ብሎ መዋጥ ነው ጣዕሙም ሰመረ። ቀፎም አርግዞ መዋለድ ጀመረ። የእናት ሆድ ዝንጉርጉር ይላል ያገሬ ሰው። ከንቦች መካከል ንብን ተመሳስለው መፈልፈል ጀመሩ። በጣም ነው የሚገርመው፣ የተጣራ ጊዜ ጎሳና አይነታቸው ጉዳዩ ሲገለጽ ውሃ ቀጂ ናቸው ውሃ ቀጂ ናቸው ጥሩ ነው በማለት ልቦች ደስ አላቸው። ወዲያውኑ ማዶ አሻግረው ላኳቸው ውሃን እንዲቀዱ ተስፋ ጣሉባቸው። የሄዱበት መርከብ ቤቱም ያረፉበት የሸረሪት ድር ነው ግድግዳው የኩበት ሸረሪቶች ናቸው እዛው ያደጉበት የሸረሪቶችስ እጅጉን ይገርማል፣ ዘረኝነታቸው በግሮቹ ይሄዳል ጅህልናቸው። ክፉ ለሰሚ ይደንቃል ላየው ሰው ይደንቃል። ውሃ ቅዱ ብለንኛ የላክናቸው እባቡን ጊንጡንም ጠቅጥቀው ላኳቸው። ጸባያቸው ብዙ ማደናገራቸው ከነሱ ለስልጣን ለሆድ ያደራለ በምቀኝነትም እጅግ የተካነ ነገ ያኼራውን ያላስተነተነ ውሃው ይቅርና ጉዳት በቀነሱ ግማሾቹ ሌባ ጥምጣም የለበሱ እነሱ በድለው ሩጠው ከሰሱ። ውለታን በመርሳት የንቢቷን ትግል መልሰው ለመውጋት ያው ተሰልፈዋል። የማር ማምረቻዋን በመስበር ወስደዋል። ጦሳናል መንጀኔቅ በድፍረት ዘርፈዋል። ጣራው የሸረሪት ግድግዳው የኩበት መኮፈስ ይዘዋል ቤታችን በማለት ንቢቷ ታታሪ ሁሉን ስታውቅበት! ማሯም ሳይበላሽ አዳ ነች በፍጥነት ታላቁ ጌታዋ ከዋርካዋ አስጠጋት! ታሪካዋን ስለሚያውቅ ለዳዕዋው መልፋቷን በሸረሪት አድማ ስቅይት ማለቷን በደሊል በሁጃ ጦርን መመስረቷን የንቦች መፍለቂያ ከዋርካዎቹ ጋር አስማምቶ አስቀጥላት በሰላም በፍቅር በሰላም በፍቅር ሰላም ብየሻ አለሁ አንቺ የተውሒድ ጀግና ለመንሃጅ የለፋሽ ታታሪ ነሽና!